ላርእሽ ግን ከላይ ቀለበቱ ምን ታይቶች ነው ፕሮፋይል ያደረግሽው? ማ ነገር የ አይደለም፣ ለእኔ ሳይሆን እና ቆይ ምክንያቱን በምክንያት ነው። ለእኔ አይደለም ግን በኋላ እነግራችኋለሁ። በመጀመሪያ አንቺ ብዙ ነገር ተብለሻል፣ ብዙ ነገር አሳልፈሻል። ያው ከሁላችንም የተለየ እነሱን ብለሽ ብዙ ነገሮች አልፈውብሻል። አንቺንም መልካምነት የዋህነትሽን አይቶ ፈጣሪም አላህም አይቀይርሽ። አላህ ደግሞ የውስጥሽን እነሱን ወድሽ ሁላችሁም ተወድ ያላችሁ አቃለሁ፣ ግን ደግሞ የእሷን ሁላችሁም ታቃላችሁና፣ በመጀመሪያንችም በመጀመሪያ አንቺም ህልምሽ ተሳክቶ እነሱ ሳይለያዩ የምታልምህልም እነሱ ተሳክቶላቸው አላህ የሚያሳይሽ ያርግሽ የኔ

እና ሚወት አርጉ እና ማለት ነው እልሻለሁ። ሰሞዬ በጣም ነው የምንወድሽ እኛ በጣም ነው የምናከብርሽ። አንቺም እንኳን ደስ አለሽ። በመጀመሪያ አላህ ይጠብቅሽ፣ አላህም ህልምሽን አሳክቶልሽ፣ እነሱን ካሰብሽበት ደረጃ ደርሰው ለሁላችንም አይነ ባይን የሚያሳይ አላህ ያርገን። በመቀጠል የእኛ ጨረቃዎች ደግሞ በጣም ከምንም በላይ ደስ ብሎናል። ግን በሰላም ደግሞ መጥተው በሰላም እዚህ ዱባይ ረግጠው በሰላም ብሩኬም እንደዚህ አስደስቶናል እና ሀይምዬንም አስደስቷታል እና እሱም ያሰበው ተሳክቶነት እናቱም የሚወዳት እናቱ ዲናለት ከዚህ በላይ እናቱን ረጅም እድሜና ሰጥቶለት ሰጥቶለት አለ ፈጣሪ ስጥለት። እና ደስታውን የእናቱንም ደስታ ሀሰበበት ደርሶ የእናቱንም ደስታ የሚያያድርገው ሀይምዬንም ስላስደስሳት እኛንም ደስ ስላስባለን የሁል ጊዜ ደስታ አይለየው። የምሬን ነው። በጣም ይለያል። እሱ ልዩ ሰው ነው። ሁሉ ነገር በዝምታ ነው እና የሚያልፈው የተግባር ሰው ስለሆነ አላህ ሁሉንም ነገር ያሳካለት ያሰበበት ሁሉ ከሀይምዬ ከንግስቱ ጋር ያሳካላቸው ሁሉንም ትልቅ ደረጃ ደርሰው አላህ ያሳያቸው እላለሁኝ። መቀኛንም ሸረኛንም አስመሳይንም የላይንም ምላቸሁ ከልጅ እያያግላቸው በሰላም ዱባይ ገብተው በሰላም ያሰቡትን አሳ በደስታ በፍቅር መቀኛ ተመልሰው ወደ ኢትዮጵያ ከሚመለሱ ከመቻቸው ማለት ነው እነሱ ተወዳጅ ናቸው። ከዚህ በላይ ደግሞ የሰው መውደድ ሁሉን ነገር አላህ ይጨምረላቸው ያስወድጃቸው። ከዚህ በላይ ተወዳጅ ናቸው እና ከዚህም በላይ ደግሞ ይጨምርላቸው። ምቀኛ ሸረኛል ሁሉ አላህ ያዝላቸው። በቃ እነሱ ገና ናቸው። ካሰቡበት አ ካሰቡበት ደረጃ ደርሰው እኛ ነው እስከዚያ በፍቅር አቆይቶን ካሰቡ ህልማቸው ሁሉ ተሳክቶ ሁሉም ደሳቸውን ያሳየን። በቃ ያሳየን ሁሉ ተከፍተው ማየት አንፈልግም። ከራሳችን በላይ ያሳልፈን እንወዳቸዋለን፣ እንጨነቅላቸዋለን እና ከአሁን በኋላ ደግሞ ሁሉ ደስታቸውን ያሳ ከመጥፎ ነገር ሁሉ ይጠብቃቸው። የምርን የቃላ ሁ ማለት ነው ለነሱ አሁንም በፍቅር መጥተው በደስታ መተውልን ሁሉም ነገር መንገዳቸው ቀሚሮ ተከፍቶላቸው በፍቅር በደስታ ሀሳባቸውን አሳክተው በሰላም ይመለሱልን። ጨረቃዬ ልእልቴ እያ ንግስት የብሩኬ ቀበጥ የብሩኬ ንግስት እያራት ልጆቹ እናት ደግሞ ደስ ሰዎች ስላለሽ በጣም ደስ ብሎናል። ንጉስሽ ደግሞ ልዩ ሰው እንዲሆነ አገር አቋል መስክሮልሻል። በዝምታው ገዳይ የእህቶቹ ወንድም የአንቺ ንጉስ የእናቱ ልዑል ለወሬ ቦታ የለለው፣ ለወሬ ምንም አይነት ቦታ የለለው የተግባር ሰው በዝምታው ገዳይ ነው እና እሱንም አላህ ፈጣሪ ይጠብቅልሽ። ሁሌም በፍቅር ኖሩልኝ። እሱ ለወሬ ቦታ የለውም፣ ተግባር ነው እንጂ ለወሬ ቦታ የለውም። የእኛ ጀግና ወንድም የእናት የሀይምዬ ንጉሥ የወደፊት የአራት ልጆቹ አባት እና መልካም ነው ነው አሁንም ወደፊትም ከንግስቱ ጋር ዙፋን ላይ ወጥቶ ፈጣሪ ያሳየን። ሁላችሁንም ውድድ ሁላችሁንም ጨረቃ ፋሚሊ ውድድ ነው የማደርጋችሁ። ይህን ነው ምለ እናንተ የተረፈው ሙሉ ውላችኋለሁ። ሰላማ ውድድ ነው ማለት ነው

የሳቅታ ሚንጩንልኝ የኔ እናት አመሰግናለሁ። በጣም አንደኛው ደረጃ ይህን ያክል እንትን ስላልሽ ዱዓ ስላደረግሽልኝ ክብርልኝ፣ የኔ እናት ወድሻለሁ። ኑርልኝ ላ ቃት ጨምሮ የእኔ ጨምሮ ነው። እኔ ማለት ነው ያው ሰሚራን፣ ሁላችንም ሁላችንም ታውቃላችሁ። ሁላችሁንም ነው፣ ግን ሰሚራን ደግሞ እንደዛ ያልኩበት ምክንያት ታውቃላችሁ፣ ብዙ ነገር አለ እና ለዛም ጭምር ነው። እሷ ደግሞ ያው ለእኛም ለእነ ብሩኬ ቢሆን ለእኛም ያው በቃ ግሩፕ መሬ ስለሆነ እናታችን እንበላት እና ሁላችሁም

ሀጁ እያመሰግናለሁ የጣፋት ላቢው እሺ፣ ሌላ ጊዜ አመሰግንልሻለሁ። እኔ ቆንጆ በጥሩ ሰው ቢቀና ጥሩ ነው ምክንያቱም ያጋባል። ጥሩነት ያጋባል እና ጥሩ ማለት ነው። ጥሩነት ያጋባል ብላችሁ ድረስ አንድ ነገሮች ብቻ ነገራቸው ነው። ምን አለ መሰላቸው እኔ እያልኳቸው ያለው ሁላችሁን፣ ሆኖ ግን ሰሚራ አሁን ለምሳሌ ከሌላው ከልጅ እና ከእናት ወደ እናት ትንሽ ያኔ እናጎላለን። ትንሽ ሳይሆን በብዙ ነው። ያው አይደል? ለዛ ነው ይግባችሁ። ምክንያቱ ገባ ነው። እውነትሽን። አዎ እንደዛማለን በሁሉ ነገር ነው። እና አሁን ማለት ነው እኔ ወላሂ ለወርዲነው ሰዎች እየተጣሩ ስለሆነ ሁላችሁንም አይና ብጅ ሶማች አሁን የቀራችሁ ያደረጋችሁት በፍቅር ተጫዋቱ ዛሬ የደስታችሁ ቀን ነው። ደህና ሁኑ። በጣም ጣፋጭ ማለት ነው። እናትነቱ ዛሬ ነው እናትነቱ ያስረከበችን ሲጀመር